እና ደንብ አለ። ሜትር ከአርባ የሆነ መጫወት አይችልም እና ነፍሳችንን ተቀበላ። ሴፍቲ አለ ታምናው ይመስላችኋል? ብረቱ ይመታችሁ። በጣም ብዙ ነገር እና የሆነ አሁን የማዞርም ደቤንም ምናምን የሆነ የሆነ ድብ ስሜት አለ። ደስ በጣም የሚል ነገር አለ። ሰላም እንዴት ናችሁ? ማለዳ ከኛ ጋር ቤተሰቦቻችን ተጀምሯል። ይስ ተጀምረናል። ማለዳ በጠዋት ሰው ገና ሳይገባ የት ያለ ነው ቦራ ቦሊንግ፣ የምንገኘው ቦራ ፓርክ ነው። በፎቶ ይላሉ ሰዎች። ገና ገና እየመጡ ነው፣ ግን እኛ አላስተኛ አለን፣ ግን መጫወት አለብን ማሳየት አለብን ብለን መጣን። አዳዲስ ጌሞች ገብቷል ተብለናል። እንግዲህ እነሱ እናያለን፣ እንሞክራለን፣ እንሞክራለን ሲናይሻል አይ እኔ ፈሪ ነኝ። ኖርማሊ ቴንሽን ፈራ አይነት ሰው ነኝ፣ ግን ማንጀግናንዶ ለናንተ ማሎ ነው። የለም እጫወተዋለሁ፣ ግን ያስፈራል። እያየ ነው ነበር ቪዲዮ ምናምን ያየ ነበር፣ ያስፈራ ነገር አለ። ኢቭን ከባድ ጨዋታ ገብተን አይ ቲንክ። አሁን ብዙ ሰው የለም ግቢው ምናምን እናሳያችሁ፣ ከዛ በኋላ ሲጀመር ደግሞ ጌሙን እንጫወታለን። ሰብስክራይብ ማድረግ እንዳትረሱ። አዎ ተከታተሉ፣ የኛን ጌም አዲስ ቤት ውስጥ ሆነ እንግዲህ፣ እንደምታዩት ነው። በጠዋት ነው የገባ ነው እና ቦራ ያየነው ነገር ነው። ጌሙ ከመጀመሩ በፊት ማሽናሪዎቹ በምድር የሚባለው ግሪስ ነው እና መሰለኝ አይደል? እና ደግሞ ሙዝሊ እንዲቀሳቀስ ማለት ነው ይቀባል። ፀጥ ብሏል፣ ገና ሰው እየገባ ነው። በጣም ነው ደስ ይላል። ማለዳ እንዳይጋጭብን ብለን ገና አንድ ከትንሽ ጊዜ በኋላ እሑድ ቀንም ስለሆነ በጣም ሰው ይበዛልና ሰውን ጠብቅና

ሰው አሁን ላይክ ምን ተፈጠረ መሰላችሁ? ጥሩ ነበረ ለመጫወት ምናምን ሞራል ላይ ነበር፣ ግን ማለት መጫወት አትችልም። ምክንያቱም እዚህ ጋር ህግና ደንብ አለ። ሜትር ካርባ የሆነ መጫወት አይችልም እና ብዙ

ምናምን በነጸግ መግባት አይቻልም ምግብ ይዞ መግባት አይቻልም ምግቡ እንዴት እናደርገው እየበላናስ እና እንደዛ እንደዛ ነው ግን ናይስ ነው መመሪያ መኖሩ አሁን ሰው እየመጣ ነው ሰው አይ ቲንክ አሁን እየገባ ነው ማርያም ፈርቻለሁ

እንሄዳለን። ሰባት የስቃይ ደቂቃዎችን ነው የምናሳልፈው። በጣም እውነት ከባድ ነው። ሱ ራሱ ከባድ ነው እና ሰው ምናምን በስቷልስማ። ለማንኛውም እንሄዳለን

አሁን አለቃትክ ተመስገን ኔት በጣም እን ያደረኩት ፍሪስቢ የሚባለው ደስ ይላል። በጣም ታደርጉታላችሁ። ያስፈራ ነገር አለ። የሚፈታ ምናምን ይመስላችኋል፣ ብረቱን ይመታችሁ። በጣም ብዙ ነገር እና ይሆን አሁን የማዞርም ልቤንም ምናምን ይሆን ይሆን አለ ደስ በጣም የሚል ነገር አለ። በተለይ የሆነ አስፈሪ ነገር የሚያስደስታችሁ ሰዎች ሞክሩት። ቦራ እንግዲህ በጣም ብዙ መጫወቻዎች አሉት። ህፃናቶችን ይዛችሁ ብትመጡ አዋቂዎች፣ ለወጣቶች፣ ለሁሉም ተበላችሁ። እቺ ደግሞ መታየዋት እንደ ባር ነገር ነች። አሁን ለምን ሰዓት ገና ስለሆነ መጠጦች ሸርገሪዛለ ምናምን ብዙ ነገር አለ። ኑና እዩት። ቦሮ አዳዲስ መጫወቻዎች ገብተዋል ነው እያልናቸው ያለው ንጆ ያርጓቸው ያኛው ስ እንደዚህ ተለጥፎ ሚሽከረከር አለው ና ያሳየናቸው እ በጣም ደሞ ከባድ ምን ይቅርብን አይሁን። እኔ መሞከራ ይፈልግም በዚህ ሁኔታ የሚዞር ነገር ስለሆነ እነዛን ገለቻቸዋለ ጅዋገን ሚሽከረከረው ነው። ይሄን ደግሞ ሌላ ልጅ ብዙ ጀግኖች አሉ አፍርተናል። እኛ ቀጣይ ደግሞ በሌላ ከኛ ጋር ቆይታችን የት እንደምናሳልፍ እኛ ማናውቅም፣ አክቹዋል ግን ጥሩ ቦታ እንደሚሆን ተስፋ